ዛሬ እንደምታዩት እንግዲህ የመማር ማስተማሪያ ባቴሪያሮች የትምህርት ቁሳቁሶች ከክልል ትምህርት ቢሮ እንዲሁም ከዞን ትምህርት መምሪያ እንዲሁም በወረዳው ማስተራ ምክር ቤት እና በትምህርት ተቋማት ባሰባሰበነት መሰረት ከ1632 ደብተር ወይም 8600 ምናምን አካባቢ ደብተር ደዘን ደብተር ለትምህርት ባልጀመሩ በምስራቁ ቀጠና ወደ 31 አካባቢ ትምህርት ቤቶች ዛሬ የደብተር ስርጭት አካሄደናል። ይህ በቁጥር ሲታይ 1600 አካባቢ ነው። ሌላኛው እዚህ መማሪያ ቁሳቁሶች ጋር የተማሪ መቀመጫ ወንበር ነው። የመቀመጫ ወንበሩ ወደ 60 የሚያክሉ ወንበሮች ከክልል ትምህርት ቤት አድርገው በዞን ድጋፍ ከሰጠን ውስጥ አምጥተን ከዞን አቆቆ ዞን እዚህ ወረዳ አባባ ክልል ያመጣናቸው መሆኑ ይታወቃል። ስለዚህ እነዚህንም ለአምስት ትምህርት ቤቶች ችግር ላለባቸው በጣም አስቸግር መማር ማስተባ አደመጀመር ያስቸግራሉ ምን ሆነች ለይተን እንደ ተቋም ለይተን ለአምስት ትምህርት ቤቶች እንደ ተማሪው ስፋት እየሰጠነው ሁኔታ አለ። በጥቅሉ ሲታይ ግን እዚህ ምስራቁ ላይ ለሁለት አመት ያክል ተቋርጦ የነበረ ስለሆነ አብዛኛው ትምህርት ቤቶች በተለያየ ምክንያት የወደሙ ስለሆነ ያው ትምህርት ለመጀመር ያስቸግራሉ ብለን ካሰብናቸው አንደኛ የመማሪያ ቁሳቁስ ሌሎችን ግብዓቶችም ለማሟላት የተለያዩ ድርጅቶች ጋር እየተነጋገር ነው። ለምሳሌ አሁን እኛ የሚደግፈን ፕላን ኢንተርናሽናል የሚባል ድርጅት አለ፣ ግብረሰናይ ድርጅት አለ። ከሱ ድርጅት ጋር እየተነጋገር በርካታ እንትኖችን ለማምጣት ሙከራ እያደረግን ነው። እዛ ጋር ተየዞ ሰሞን በተነጋገር ነው። በስልክ በተነጋገረው መሰረት ከፕላን ኢንተርናሽናል ጋር ኦልሬዲ ወደ አምስት ሚሊዮን አካባቢ የሚገመቱ ንብረቶችን አጥንታቸው አምጡ በኋላ መሰረት ሰማንያ ስድስት ፐርሰንቱን ለ አስቸኳይ የሚያስፈልጉ መማሪያ ቁሳቁስ አስራ አራት ፐርሰንቱ ለሂደት ለግንባታ የሚያስፈልጉ ብለን ማየተኛ ቆቆመን በኮሚቴ አቆመን ፕሮጀክት ቀርጸን ለሚመለከተው አካል እንትን ብለናል። አሁን 86 ፐርሰንቱ ማለት እነዚህ በአስቸኳይ የሚያስፈልጉ ማቴሪያሎች ናቸው። ቦርድ፣ ጠመኔ፣ የተለያዩ ነገሮች፣ ወረቀት፣ እስክርቢቶ ያስፈልጋሉ ብለን የለያላቸው ወደ አራት ምና ሚሊዮን ብር አካባቢ ፕሮጀክት ቀርጸን ልከናል። እዛ 14 ፐርሰንቱ ደግሞ ለጥገና የፈራረሱ ተቋማት አሉ ጠራቸው የተመታ መስኮታቸው የተጎረጎረ እንደዚህ ነገሮች ለማስጠቅቅ ደግሞ በርካታ ቆርቆሮች እንደዚህ ማቴሪያሎች በጥገና መልክ ለማስተላለፍ እንትን ብለን ለፕሮጀክቱ ወደ ባህር ዳር በተለያዩ በሶፍትዌር ላክንበት ጉዳይ አሉ። እነሱን ማቴሪያሎች አሁን ጥናት እያደረግን ነው። በእርግጠኝነት በዚህ ሳምንት ወቅት ሳምንት መጠ በዚያ መማር ማስተማር ማቴሪያሎች ወጥተው ችግሩ መንፈታበት ግራውንድ ይኖራል። ወግ ስድስት መቶ ማለት ወደ አስር ሺህ ተማሪ አካባቢ በትንሹ እንኳን ወደ አስራ አንድ ሺህ አስራ ሁለት ሺህ አስር አስር ተማሪ ሲሆን ኢንታክል ተማሪ ደብተር በክልሉ ትምህርት ቢሮ በወረዳ በተገኙ መሸፈን እንችላለን። ክልሉን በጣም እናመሰግናለን። ቀስ በቀስ ደግሞ የትምህርት ቤቶችን ደረጃ ለማሳደግ እየሰራን ነው። እስካሁን በእንደ ወረዳ ወደ 27 ሺህ አካባቢ ተማሪ መዝገብ መማር ማሰማ ላይ ያስቀጥለ መትትል እንደ ወረዳ አሁን 82 ተቋማት አሉ። ከዛ ውስጥ ሙሉ በሙሉ ምዝገባ ጀምረው መማር ማስተማር ሆኖ እየተካሄደበት ይገኛል ማለት ነው።